እንዲሁም በባንክ አማራጭ ምን ያክል እየተሸጠ ነው የሚለውን መረጃ በዚህ ቪዲዮ አካተን ይዘንላችሁ ቀርበናል። ከዛ በፊት ከፍተኛ ጥንቃቄ ልታደርጉበት የሚገባ ነገር ጉዳይ ቢኖር ይህንን ተሽከርካሪ ከመግዛታችሁ በፊት ምን አይነት ስራ ላይ ማሰማራት አለብን የሚለውን ማወቅና መገንዘብ ይኖርባችኋል። ምክንያቱም አንድ ደንበኛዬ ይህንን ተሽከርካሪ መኪና መግዛት ፈልጎ ብቻ ገዝቶ የገባበትን ሁኔታ በውስጥ ስላማከረኝ፣ ከመግዛታችሁ በፊት በምን አይነት ፊልድ ማሰማራት አለብን የሚለውን ጥንቃቄ ልታደርጉ ይገባል እያልኩኝ ቪዲዮን ላይክ ላይክ ቻናሉን ሰብስክራይብ እያደረጋቸው እስከ መጨረሻው ድረስ አብራቸውን ቆዩ። እንግዲህ ሲኖትራክ ገልባጭ በሀገራችን ኢትዮጵያ እጅግ በጣም ተወዳጅና ተመራጭ እየሆነ ከመምጣቱ ባሻገር የብዙዎችም የስራ አማራጭ ሆኗል። ታዲያ ይህ ተሽከርካሪ ወራቶችን ጠብቀን ሙሉ ዋጋ መረጃውን ወደ እናንተ እናደርሳለን። ከዚህ በፊት እስከ 1 ሚሊዮን 400 ሺህ ብር ቅናሽ አድርጎ የዛሬ ወር አካባቢ ሙሉ መረጃ ደርሰናል። ታዲያ ዛሬም በወራችን መሰረት ይህ ተሽከርካሪ አሁን ላይ በ2025 ሞዴል ምን ያክል እየተሸጠ ነው የሚለውን ሙሉ የዋጋ መረጃ ይዘንላችሁ ቀርበናል። እንዲሁም በ336፣ በ340 እና በ400 4 የፈረስ ጉልበት ምን ያክል ተወዳጅነትን አግኝቷል የትኛውስ ተመራጭ ሆኗል የሚለውንም ወደ እናንተ እናደርሳለን። በተለይ ብዙዎቻችሁ 336ቱ መመረት አቁሟል እያላችሁ በተደጋጋሚ ስትጠይቁኝ ስለነበረ አሁን ላይ ግን የመመረት አዝማሚያው እየታየ መሆኑን መረጃዎች እንግዲህ ከአንዳንድ መረጃ ሰጪዎቻችን በኩል ተመልክተናል። በተለይ ይህ 336ቱ ለሀገራችን መንገዶች እጅግ በጣም ተመራጭና ተስማሚ የሆነ ተሽከርካሪ ነው። ታዲያ ይህ ተሽከርካሪ ወደ ሀገራችን መግባት እንደጀመረ መረጃውን ወደ እናንተ የማደርስ ይሆናል። አሁን ላይ ግን በሶስት ካርባ እየተሸጠ የሚገኝበት የዋጋ መረጃም በ2025 ሞዴል እጅግ በርካታ ሲኖትራክ ገልባጮች ለገበያ ቀርበው ተመልክቻለሁ። ይህም ከአንዱ የመሸጫ ቦታ አንዱ ላይ ቅናሽ ይኖረዋል። እኔ እንግዲህ በዝቅተኛ ያገኘሁበት ቦታ ወደ እንቁላል ፋብሪካ አካባቢ የተለያዩ የመሸጫ ቦታዎች አሉ። እንዲሁም ቄራም አካባቢ አሉ። እዚያ አካባቢ መጥታችሁ መመልከት የምትችሉ ይሆናል ላለው ታዲያ ከዚህ በፊት አንድ ሲኖ ትራክ ገልባጭ እስከ 8 ሚሊዮን 550 ሺህ ብር እየተሸጠ ወይንም እየተጠራ ያለ ቢሆንም አሁን ላይ ግን ከቦታ ቦታ ልዩነት ቢኖራቸውም ከ8 ሚሊዮን 350 ሺህ ብር ጀምሮ ለገበያ መቅረባቸውንና ለሽያጭ ዝግጁ መሆናቸውን ተመልክተናል። እነዚህ ተሽከርካሪዎችን እንግዲህ መግዛት ከመፈለጋቸው በፊት ማድረግ የሚገባቸውን ነገር መግቢያ ላይ ጠቆም አድርጋቸዋለሁ። ምክንያቱም የምታወጡት ወጪ ምን ያክል ገንዘብ እንደሆነ መገመት አያዳግትም። ታዲያ ይህንን ተሽከርካሪ ከመግዛታቸው በፊት ይህንን ተሽከርካሪ በምን አይነት ፊልድ ውስጥ ማስገባት አለብን፣ የትኛውስ ለእኛ ያዋጣናል የሚለውን ከግምት ውስጥ አስገብታቸው ሂሳብ መስራት ይኖርባችኋል። ይህ ወንድማዊ ምክሬ ነው። እጅግ ከፍተኛ ጥንቃቄ አድርጉ። እኔ አንድ ብቻ አይደለም ሁለት ሶስት የሚሆኑ የቻናሌ ተመልካቾች እንግዲህ በውስጥ የጻፉልኝ ነገር ነው። በተለይ በውጭ ሀገራት ቆይተው ወደ ኢትዮጵያ ገብተው የትኛውን መኪና ንግዛ ብለው ማሰብና ማገናዘብ ሳይችሉ ሲኖትራክ ላይ ያላቸውን ብር ፈሰስ ካረጉ በኋላ በምን አይነት አማራጭ መሄድ እንዳለባቸው እንኳን ማስቀመጥ የሚችሉበት ሁኔታ ወይም ቅድመ ሁኔታ በማጣታቸው ከፍተኛ የሆነ እንግልትና ቁጭት ውስጥ ስለገቡ፣ መጀመሪያ መኪናውን ከመግዛታችሁ በፊት የት መስራት እንዳለበት ማመቻቸት ይኖርባችኋል። በዚህ ጉዳይ እንግዲህ የሚሰሩ እጅግ በርካታ በኮንስትራክሽን ዘርፍ የሚሰሩ ሰዎች እነሱ ጋር ተግባብታችሁና ተነጋግራችሁ መኪና ገዝታችሁ እንደምታቀርቡ እንደዚህ እንደዚህ የሚለውን ነገር ከፍተኛ ጥንቃቄ አድርጉ ለማለት እወዳለሁ። እንግዲህ በዛሬው ዕለት እጅግ በጣም ተወዳጅና ተፈላጊ የሆነውን የሲኖትራክ ገልባጭ አሁናዊ ዋጋ ማለትም የሰኔ ወር ሙሉ የዋጋ መረጃውን ወደ እናንተ ይዤላችሁ ቀርቤያለሁ። ይህ ተሽከርካሪ የዛሬው ወር ከ1 ሚሊዮን 400 ሺ ብር በላይ ቅናሽ አድርጎ እንደነበር መረጃውን ሰርቻለሁ። ታዲያ ዛሬ በወራችንም ስንመለከት በዚህ ተሽከርካሪ ላይ እስከ 200 ሺ ብር ቅናሽ ተመልክቼ ሙሉ የዋጋ ዝርዝሩን ወደ እናንተ አድርሻለሁ። በ50% በባንክ አማራጭስ ምን ያክል እየተሸጠ ነው የሚለውን ደግሞ አሁን ልንገራችሁ። ይህ ተሽከርካሪ እንግዲህ 50% በባንክ አማራጭ የተለያዩ የመሸጫ ቦታዎች ላይ ተመልክቻለሁኝ። ነገር ግን ዋጋው በካሽ ከምገዙት እጅግ በጣም ከፍ ያለ ነው። ታዲያ 50% በባንክ አማራጭ በ2025 ሞዴል አንድ ሲኖ ትራክ ገልባጭን ማለት ነው 4,700,000 ብር አካባቢ ትከፍላላችሁ። ቀሪውን 4,700,000 ብር ደግሞ በባንክ አማራጭ ወስዳቸው ወደ ስራ መግባት ትችላላቸው። ነገር ግን መግቢያ ላይ እንደገለጽኩላችሁ ይህንን ተሽከርካሪ በባንክም ሆነ በካሽ ሲገዙ ከፍተኛ ጥንቃቄ ማድረግ እንደሚገባቸው ከግምት ውስጥ ማስገባት ይኖርባችኋል እላለሁኝ። በተለይ በባንክና በካሽ መካከል ያለው ሰፊ ልዩነት ከአንድ ሚሊዮን ብር በላይ ስለሆነ እንደምንም ብላቸው በካሽ አማራጭ ገዝታቸው ወደ ስራ የምትገትቡበትን አማራጭ ብትወስትኑ እወዳለሁኝ። በቀጣይ ደግሞ ሲኖ ተሳቢ ተሳቢ እንዲሁም ሲኖ ቦቴ አሁናዊ የሰኒወር ሽያጭ መረጃቸውን ጨምሯል ወይስ ቀንሷል? በተለይ ጨምሯል የሚለው አሁን ላይ አይሰራም። ምን ያክል ቀንሷል የሚሉት ነው በተደጋጋሚ እየታየ ያለው የመኪና ዋጋ ከጊዜ ወደ ጊዜ ከቀን ወደ ቀን በየዕለቱ በሚባል ደረጃ እየወረደ ና። እያሽቆለቆለ ስለሆነ ሌሎች ተሽከርካሪዎችንም እንግዲህ የኤፍኤስአር እንግዲህ እጅግ በጣም ዘግይቷል፣ ይቅርታ እየጠየቅኩኝ የእሱም እስካሁን መረጃ እጅ ላይ አልገባም። እንደገባ የመጀመሪያ ስራዬ የኤፍኤስአር የጭነት መኪናን ሙሉ መረጃ ወደ እናንተ ማድረስ ነው። ቪዲዮውን ላይክ ላይክ ሼር ሼር እያደረጋቸው ለብዙ ኢትዮጵያኖች ያደርሱት። ለቻናላችን አዲስ ከሆናችው ስለ መኪና ለማወቅና መኪናን በተመጣጣኝ ዋጋ ለመግዛት ሰብስክራይብ ማድረጋቸውን እንዲሁም የደውል ምልክቷን መክፈታችሁን አትርሱላለሁ። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወራህመቱላህ።